በኢትዮጵያ 3.5 በመቶ የሚደርሱ ዜጎች በኩላሊት በሽታ ስለመያዛቸው ቀደም ያሉ ጥናቶች ያመላክታሉ። ከ100,000 ሰዎች መካከል 24 ሰዎች ከኩላሊት ህመም ጋር በተያያዘ ይሞታሉ የሚለው ጤና ሚኒስቴርም ማህበረሰቡ ከዚህ ህመም ራሱን እንዲጠብቅ ጠይቋል። የኩላሊት ህመም ከአዋቂዎች ባሻገር በህጻናት ላይ የሚያጋጥም ስለመሆኑ የሚያነሱት የህጻናት የኩላሊት ህክምና ስፔሻሊስቱ ዶክተር ሀንድ ሰምደክሲሶ ህብረተሰቡ የኩላሊት ህመምን የአዋቂዎች ብቻ አድርጎ የመመልከት ችግር እንዳለበት ገልጸዋል። ህጻናት በአፈጣጠር ችግርና የኩላሊት ህመምን በሚያመጡ እንደ ስኳርና የደም ግፊት አይነት በሽታዎች የተነሳ የኩላሊት ህመም እንደሚያጋጥማቸውም ተናግረዋል። ከታከሙ 1960 ህጻናት እስከ ግማሽ የሚደርሱት እነኛ የኩላሊት የአፈጣጠር ችግሮች ናቸው። ስለዚህ ዋናውን ድርሻ የሚወስደው የአፈጣጠር ችግሮች ናቸው። እነኚህ ህጻናት ቶሎም ሊመጡ ይችላሉ፣ አንዳንዴ ሳይታወቅ ከፍ ብሎም ሊመጡ ይችላሉ። ከተወለዱ በኋላም የሚመጡ የኩላሊት ህመሞች እንደ አዋቂ ሁሉ አሉ። ግፊት፣ ስኳር፣ ያለቅጡ ውፍረት፣ ወባ፣ የቶንሲል ህመም፣ የቆዳ ቁስለት፣ እነኚህ ሁሉ ተገቢ ያሉ መድኃኒቶችን በተለይ ደግሞ ትክክለኛ ዶዝም ያለመውሰድ ለህጻናት የኩላሊት መድከም ሊያመሩ ይችላሉ። በህብረተሰቡ ብቻ ሳይሆን በጤና ተቋማት ደረጃም ህጻናት የሚያጋጥማቸውን የኩላሊት ህመም ለማከም የሚያስችል በቂ ዝግጁነት እንደሌለም ዶክተር አንድሰም አክለው አንስተዋል። እንደ ሀገር በህጻናት የኩላሊት ህክምና ላይ ስፔሻላይዝድ ያደረጉ ባለሙያዎች ከስድስት እንደማይበልጡም ነው የተነገረው። ድንገተኛ የኩላሊት ህክምናዎችን ለማገዝ እንሞክራለን፣ እንደ ማዕከላችን። ቋሚ የኩላሊት ችግሮችን የማከሙ ግን አቅምም ዝግጅቱንም አልጨረስንም እስካሁን ድረስ። ስለዚህ እሱ ብዙ እገዛ ያስፈልገናል። እነኛን ነገሮች ለማስጀመር እንዳዋቂ ሁሉ ቋሚ ዲያሊሲስ እንዲሁም ደግሞ ንቅለተከላ ከላ እንዳዋቂ ሁሉ አብሮ መታሰብ አለበት ብለን እናስባለን። ስለዚህ ችግሩን የሚያክም ሐኪምና እስካሁን ድረስ በሀገራችን ውስጥ የለም። በሀገራችን ስድስት ባለሙያዎች እንደሰለጠኑ አውቃለሁ። ምናልባት አሁን ላይ ሀገር ውስጥ ያሉትን እርግጠኛ አይደለውም፣ ግን ስድስት የኩላሊት ሐኪሞች እንዳሉ አውቃለሁ በሀገራችን ደረጃ ለህፃናት የኩላሊት እጥበት የሚያገለግሉ ግብዓቶች ከውጭ ሀገራት የሚመጡ መሆናቸውም የተነገረ ሲሆን የአቅርቦት ችግር ስለመኖሩ ተሰምቷል። በዘርፉ የግንዛቤ ችግር እንዳለ የሚገልጹት በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊዋ ዶክተር ሰላማዊ ታየለ የህፃናት የኩላሊት ህክምናን ከአዋቂዎች ጋር አስተሳስሮ ለማስሄድ አቅጣጫ መቀመጡን ጠቁመዋል። ከአፈጣጠር ጋር ተያይዞ የሚመጡ ብዙ ጫናዎች አሉ። ስለዚህ አቀናጅቶ መስራት ያስፈልጋል። ያው እንዳገር ያለን ሪሶርስ አናሳ በመሆኑ የአዋቂውንም የህጻናትንም በተለይም በመመሪያም ደረጃ ሌሎች ሪሶርሶችንም አብሮ ኢንቴግሬት አድርጎ የመስራትን አቅጣጫ ጤና ሚኒስቴር ይከተላል። ስለዚህ አዋጭም የሆነው መንገድ በዛ መንገድ መከተል ነው። ከዛም አልፎ ተርፎ ደግሞ ሌሎች ባለድርሻ አካላትም እዚህ ላይ ትልቅ ሚና አላቸው፣ መሳተፍ ይኖርባቸዋል። ጤና ሚኒስቴር እንደ መንግስት የሚሰራው አለ። ከዛም ባለፈ የግሉም ዘርፍ፣ ሌሎች ኢንዱስትሪዎችም ኢንጌጅ እንዲያደርጉ፣ በተለይም ደግሞ ግንዛቤው ለመፍጠር የሚዲያ አካላትም ትልቅ ርብርብ ማድረግ አለባቸው። የኩላሊት ህክምና ከፍተኛ የገንዘብ አቅም የሚጠይቅ ነው ያሉት የጤና ሚኒስትር ደኤታው ዶክተር ደረጀ ድጉማ በበኩላቸው የኩላሊት እጥበት ማዕከላትን ለማስፋፋት እንደሚሰራ ጠቁመዋል። ህክምና ውድ ቢሆንም በተቻለ መጠን ለማስፋፋት ጥረት እየተደረገ ነው። አንዱ የኩላሊት እጥበት ወይም ዲያሊሲስ ሴንተሮችን ማስፋት ነው። እንግዲህ አሉ፣ እንደሚታወቀው የተወሰኑ የመንግስት ተቋማት፣ የግሎችም የኩላሊት እጥበት አገልግሎት ይሰጣሉ። ግን በጣም ውስን ነው። ሆኖም ሰፊ ስራ ነው የሚቀረው በቁጥር ብቻም ሳይሆን ያላቸውም የካፓሲቲያቸው አቅማቸውም አናሳ ነው። ብዙ ቦታ ላይ አብዛኛውን ግባታ የሚመጣው ከውጭ ነው። በቀላሉ ለማግኘትም ይከብዳል። በሚቻለው መጠን ግን ይህንን ለማስፋት ጥረት እናደርጋለን። የዓለም የኩላሊት ቀን ትላንት ሐሙስ በተለያዩ መርሃ ግብሮች ተከብሮ ውሏል።